ሌደርስ ኦፍ ብሪታይን ፍራንስ ጀርመኒ አንድ ፖላንድ አግሪድ ኦን ሳተርዳይ አንኮንዲሽናል 30 2 ሜይ ባኪንግ ዩኤስ ፕሬዝደንት ዶናልድ ትራምፕ የብራሰልስ በምስራቅ አውሮፓው ጦርነት ሰላሳ ቀናትን የሚዘልቅ ተኩስ አቁም የማዋለድ ጽኑ ፍላጎት፣ የክሬምሊን እንቢታ፣ የበርሊን ዛቻ ና የፕሬዝደንት ዶናልድ ትራምፕ የመካከለኛው ምስራቅ ጉብኝት እነዚህ መረጃዎች ከሐማስ ታጋሽ መልቀቅ ጋር ተደምረው የዓለም አቀፍ ዜና አውታሮችን የፊት ገጽ የሞሉ ትኩስ መረጃዎች ናቸው። ፍራንስ 24 እንደሚል የአሜሪካው ፕሬዝደንት ዶናልድ ትራምፕ ታሪካዊ ላሉት የመካከለኛው ምስራቅ ጉብኝት በትላንትናው ዕለት ምሽት በኤርፎርስ ዋንጀታቸው ተሳፍረው ወደ ሳውዲ አረቢያ አቅንተዋል። ጉብኝታቸውም ኳታር ዶሃን የሚደርስ በተባበሩት አረብ ኤሜሬቶችም ንግግሮችን የሚያጠቃልል ስለመሆኑ በዘገባው ተመላክቷል። ግዙፍ የንግድ ስምምነቶች ጋዛና ኢራንን ማዕከል ያደረጉ ዲፕሎማሲያዊ ጥረቶችም አበይት ጉዳዮቻቸው እንደሚሆኑ ነው የተነገረው። ይሁንና ፕሬዝደንት ዶናልድ ትራምፕ ከጉዞቸው ቀድመው በነጩ ቤተመንግስት በሰጡት መግለጫ ጉብኝታቸው ቱርክንም ሊያጠቃልል እንደሚችል ጠቁመዋል። ሁለቱ መሪዎች በአንካራ እንደሚገናኙ ትልቅ እምነት አለኝ። እኔም ወደዚያ ለማቅናት እያጤንኩ ነው። በዕለተ ሐሙስ የት እንደምንሆን አይታወቅም። በርካታ ውይይቶች አሉኝ፣ ግን ወደ አንካራ ሊሄድ የምችልበት እድል ሰፊ ነው እኔ እንደምሄድ አምናለሁ። በርካታ ሥራዎች ይጠበቁብናል። በርካታ መረጃዎች እንደሚጠቁሙት በምስራቅ አውሮፓው ጦርነት ባሩድና ብዕር መሳ ለመሳ እየሄዱ ነው። አራት ታላላቅ የአውሮፓ ሀገራት መሪዎች ከትላንት ጀምሮ ያለምንም ቅድመ ሁኔታ ተግባራዊ የሚደረግ 30 ቀናትን የሚዘልቅ የተኩስ አቁም ቢጠይቁም፣ ክሬምሊን ግን በውጭ ጉዳይ ቢሮ ቃል አቀባይዋ ማሪያ ዛካሮቫ በኩል የቀረበውን የ30 ቀናት የተኩስ አቁም ምነት እንደማትቀበለው አስታውቃለች። የተኩስ አቁም ምክር ሀሳቡም ዩክሬን ከጦርነቱ ትንፋሽ እንድታገኝና ጦሯን በድጋሚ እንድታደራጅ ጊዜ ለመግዛት ዓላማ ያነገበ መሆኑን ነው ማሪያ ዛካሮቫ የተናገሩት። በትላንትና ዕለትም በምስራቃዊ ዩክሬን ጥቃቶች መቀጠላቸውን የዩክሬንን መከላከያ ኃይል ዋቢ አድርጎ ዘጃፓን ታይምስ ዘግቧል። ይህ ያስቆጣት ጀርመን ሩሲያ በአውሮፓ ህብረት የቀረበውን የተኩስ አቁም ምክር ሀሳብ ካልተቀበለች ለተጨማሪ ማዕቀብ ትከሻዋን ታዘጋጅ ብላለች። አንድ ሆና ሳለ ከበርካቶች ጋር ለህልውናዬ እየተዋጋው ነው የምትለው ሞስኮ በበኩሏ ከተኩስ አቁሙ ይልቅ በኢስታንቡል ቀጠሮ የተያዘለትን ድርድር ምርጫዋ አድርጋለች። በዛሬው ዕለት ወደ ሳውዲ አረቢያ ያቀኑት ፕሬዝደንት ትራምፕም ከዕለተ ሐሙሱ ቀጠሮ ከሩሲያ ዩክሬን ድርድር መልካም ውጤትን ተስፋ አድርገዋል። በሩሲያና በዩክሬን መካከል የሚደረገው የዕለት ሙሱ ምክክር እጅግ ጠቃሚ ነው። እኔ በተደጋጋሚ መሰል ንግግሮችን ወደ ጠረጴዛ ለማቅረብ ሞክሬያለሁ። ከዚህም ድርድር መልካም ውጤት እንደሚገኝ እምነቴ ነው። ሌላው በዚህኛው የትራምፕ ታሪካዊ የመካከለኛው ምስራቅ ጉብኝት አስኳል የመካከለኛው ምስራቅ ውጥረት ነው። በዚህ ቀጣና ያለውን ጦርነት ለማስቆም በርከት ያሉ ጥረቶችን ሲያደርጉ የነበ የነበሩት ትራምፕ ከቅርብ ጊዜያት ወዲህ ግን መቀዛቀዝ እየታየባቸው ስለመሆኑ እየተነገረ ነው። በፍራንስ ትዌንቲ ፎር ላይ የሰፈረው ዘገባ እንደጠቁመው ሐማስ ለ19 ወራት በእገታ ውስጥ ያሰነበተውን እስራኤል አሜሪካዊ ወታደር ለቀይ መስቀል አሳልፎ ሰጥቷል። ኤዳን አሌክሳንደር ስምንት ሳምንታትን የዘለቀው የተኩስ አቁም በወርሃ መጋቢት ከተቀደደ በኋላ በጋዛ የእስራኤል አፈሙዝ ላንቃዎች ከተከፈቱም በኋላ የተለቀቀ የመጀመሪያው ታጋች ሆኗል። ፕሬዝደንት ዶናልድ ትራምፕም የዚህ ታጋሽ መለቀቅ ትልቅ ዜና ስለመሆኑ ተናግረዋል። በርካታ ተንታኞች ግን ዛሬ የሚጀምረው የትራምፕ የመካከለኛው ምስራቅ ጉብኝት እስራኤልን አለማካተቱ ከሰሞናዊ የዋሽንግተንና ቴላቪቭ መቃቃር ጋር ተደምሮ አዲስ የውጭ ፖሊሲ ለውጥን ይጠቁማል እያሉ ይገኛሉ። በጋዛ ያለው ሁኔታ በየመን የሁቲ ታጣቂ ኃይል ላይ የሚሰነዘሩ ጥቃቶችና የኢራን የኒውክሌር ፕሮግራም ለነዚህ ሁለት ሀገራት ልዩነቶች ምክንያት ሆነዋል። እንደ ኬፍ ፖስት ዘገባ ከሆነ ትራምፕ ከኢራን ጋር ባለው ድርድር መልካም ውጤቶች እየተመዘገቡ ስለመሆናቸው ያምናሉ። በጋዛም ቢሆን ጥቃቶች እንዲቆሙ የልብ መሻታቸው ነው። በእስራኤል በኩል ግን ከሐማስ እስከ ሁቲ ደግሞም እስከ ኢራን ያሉ የአሜሪካ አቋሞች ለቤንያሚን ኔታንያሁ የሚዋጡ አይደሉም። የመካከለኛው ምስራቅ ጠበብቱ ጂዮርጂዮ ቻፊየሮም እነዚህ በትራምፕና በኔታንያሁ መካከል የሚስተዋሉ የሐሳብ ልዩነቶች የትራምፕን የውጭ ፖሊሲ ግልበጣ ይጠቁማሉ ይላል። እንደ ኔ ሳቤ የትራምፕ አስተዳደር በመካከለኛው ምስራቅ ጦርነቶችን ለማቆም እየሰራ ይገኛል፣ አሊያም በጦርነቶች ውስጥ የአሜሪካን ተሳትፎ የመገደብ ጽኑ ፍላጎት አለው። የባህረ ሰላጤው ሀገራት ደግሞ ከዚህ አንጻር ደጋፊዎቹ ናቸው። በሌላ በኩል ኔታንያሁ በጋዛም ሆነ አሁን ከኢራን ጋር በገባበት ውጥረት የአሜሪካንን ድጋፍ ይፈልጋል። ከዚህ አንጻር የአሁኑን ጉብኝት ስንመለከተው ትራምፕ በመካከለኛው ምስራቅ የውጭ ፖሊሲ ግልበጣ ላይ ያለ ይመስላል። በእርግጥ ግልበጣው ለእስራኤል ጀርባ የሚሰጥ አይደለም፣ ግን ለባሕረ ሰላጤው ሀገራት ጆሮ የሚሰጥ ወደመሆን ይቀየራል የሚል ምልከታ አለ። የትራምፕ የባህረ ሰላጤው ሀገራት ጉብኝት አጀንዳዎች ግን እነዚህ ብቻ አይደሉም። የቢዝነስ ድርድሮችም ከጠረጴዛ እዛው ይገኛሉ። በገልፍ ኒውስ ላይ እንደሰፈረው ከትራምፕ ጉብኝት አንዱና ዋነኛው ጉዳይ ከሳውዲ የአንድ ትሪሊዮን ዶላር ኢንቨስትመንትን ወደ ዋሽንግተን መሳብ ነው። ይህና ከትራምፕ ሽክፍ ሳምሶናይት ውስጥ የሚገኙ በርካታ ውጥኖች እንዲሳኩ ግን ከዩክሬን እስከ ጋዛ ከየመን እስከ ኢራን የሚወሰዱ የውጭ ፖሊሲዎች ወሳኝ ናቸው።